ዓይኑኒ ከአህባሾች አንዱ ሹብሃ አንዱ ብዥታ፣ በስቲራሳ ዙሪያ አንዱ ብዥታቸው አንድ ሀዲስ አለ፣ ማስረጃ ለአላህ መሌኮች አሉት፣ በምድር ላይ ከዛፉ ላይ የሚወድቅ ቅጠልም በሙሉ የሚጽፉ መሌኮች አሉት ይላል ሀዲሱ። ከእናንተ አንዳችሁን የሆነ አርጃ ካገኘው የሆነ አገር ላይ መንገድ መሳት አቅጣጫ መሳት እንደዚህ ያለ ነገር ቢያገኘው ፈልዩናዲ ያ عباد الله اعينوني የአላህ ባሪያዎች ሆይ እርዱኝ፣ እርዱኝ፣ እርዱኝ እያለ አንድ ምድረ በዳ ሜዳ ላይ እንደዚህ ያለ ነገር ቢያጋጥመው፣ መንገድ ቢስት፣ የሆነ መጣመም ነገር ቢያጋጥመው የአላህ ባሪያዎች ሆይ እርዱ ብሎ ይጣራ የሚል ሀዲስ አለ። ይሄ ነው።

ይህ ጥሪ ሩቅ ያሉ ሰዎችን አይደለም፣ ቅርብ የሆኑ ሰዎችን ነው። እርዱኝ የተባለው ቅርብ የሆነ ሰው እርዱኝ ማለት እኮ ይቻላል አይደል? እዚህ ቅርብ አጠገብ ያለውን። ስለዚህ የእውቀት ባለቤቶች ይህንን መላኢኮች ናቸው፣ ቅርብ ናቸው፣ የሚችሉ ቃድር ናቸው ለመርዳት የሚችሉ እነሱ ነው። ፈለይ ሰፊል አሰር ዱዓኡ للغائب ሩቅ ያሉትን መጣራት አይደለም። የአላህ ባሪያዎች እዚህ ቦታ የተባለው ቅርብ ያሉትን የሚችሉ መልእኮች ናቸው ብሏል። ከፊል ዑለሞች በነገራችን ላይ አሻኢራ የሚባሉት አህባሽ ቃል ኪዳናቸውና አፍራሽ ናቸው። ምን ብለው ነበረ? ነህኑ አሻኢራ ዘዓመ አንነሁ ላ የጁዙል ኢስቲድላል ፊ መሳኢሊል ዐቃኢድ ኢላ ቢልሙተዋቲር በአቂዳ ዙሪያ ሐዲስ ሙተዋቲር ካልሆነ ማስረጃ ዐቂዳ ላይ ማስረጃ ማድረግ ማስረጃ አይሆንም ብለዋል። ሙተዋቲር ካልሆነ ማስረጃ አይሆንም ብለው ብዙ ሐዲሶችን እኮ እንቀበልም ብለዋል። ነቢዩ አላሉትም ነው የምንለው። አላሉ እንደማን? የጫቱ ዶክተር ወሃ ወሃም ሁን አተጁነ ቢልአሐዲስ ዱዒፍ። እሺ ለራሳቸው ሲሆን ግን በዱዒፍ ሐዲስ ማስረጃ አድርገው አመጡ። ዱዒፍ ሐዲስ ማስረጃ ያላህ ባሪዎች አሉ የማይታዩ ጥሮች ጥሯቸው ብለው የለም ወይ ነብያችን? እሺ ሌላው ሐዲስ ላይ ሐዲሱ ሶሂ ሆኖ ሐዲስ ላይ ማስረጃ ግን ለምን አላደረጋቸውም? ይሄ አንዱ ችግራቸው ነው ሌላ እዚህ ወደዚህ ሓዲስ ስንገባ አነ ፊህ ኡሳመተ እብነ ዘይድ የሚባል ሰው እዚህ ሓዲስ ሰንሰለት ውስጥ ሓዲሱን ካወሩ ሰዎች ውስጥ ይህ ሰው አለ። ቃለ አልሓፊዝ ሰዱቁን የሂሙ ይህ ሰውዬ እውነተኛ ነው፣ ግን በጣም ስህተት ያበዛል ብለውታል። ወቃለ አሕመድ ለይሰ ብሼይን፣ ምንም ነገር የለም ትክክል አይደለም ብለዋል። ወቃለ አብዱላህ ለአቢሂ አሕመድ፣ አብዱላህ ኢማም አሕመድ ልጅ ለአባታቸው አሉ አራሁ ሐሰን አልሓዲስ፣ ይሄ ሰውዬ ሓዲሱ ጥሩ ሆኖ ነው የማየው፣ ይሄንን አሁን የተወራውን ሓዲስ ያወራው። ፈቃለ አሕመድ እንተ ደበርተ ሓዲሰሁ ፈሰውፈ ተዕሪፉ ፊ አንኩራ፣ የዝህ ሰውዬ ሓዲስ በደንብ ብታስተነትነው ሓዲሱ ሙንከር ሆኖ ታገኘዋለህ አሉ ልጃቸውን ማለት ነው። ይሄ ያዕባደላህ አዒኑኒ አቂሱን የሚለው ሓዲስ ላይ

ወቃለ ሻሃዱንቀ ተረክቱ ሓዲሰ ብለዋል። የሕያ እብኑ ስዒድ የዝህን ሰው ሓዲስ ትቻለሁ መስክሩላይ ብለዋል። ወቀድ ወፈቀሁ አከሩን ከዳርሚ እብን ዓድይ ወፈቀ እብኑ ሻሂን ወዛደ ብኑ ሒባን ይክጥኡ ሰየ ስተት ያበዛል ብለዋል። አንዳንድ ታማንያሉ ሰዎች ነበሩ። ግን እነብኑ ሕባን ደግሞ ሰውየ ስተት እንዳለበት ይናገራሉ። እነዝህን ዘገባዎች በሙሉ ሰብሰብስናደረጋቸው ሓዲሱ በአጠቃላይ ችግር አለበት። አነ ዉሳመተ ተፈረደ ብ ዉሳማ ተፈሩድ ኣርጓል ይሄ ሓዲስን ደረጃ የምታውቁ ሰዎች ናቸው የሚገባቸው እንዳለው ወሬ ወተፈርድ ፊ ዒፍ ሕፍዚ ይዓዱ ሙንከረን አንድ ፍሓዲሱ ደካማ የሆነ በሰው ሓዲሱ ምንድን ነው የሚባለው? ሙንከር በጣም ዘግናይ መጥፎ ሓዲስ ተብሎ ይባላል። ሌላ ሰሒሕ የሆነ ግልጽ የሆነ ማስረጃ እስካልደገፈው ደገፈው ድረስ ሓፊዝ ብኑ ሓጀር እስናዱ ሓሰን ነው ብለው ነበር። መዕሉምን አነ ሓስነ እስናድ ያሉ ስ ዲስ ን ዳኢመን የሰውየው ሰንሰለቱ ጥሩ ነው ቢባል ምን ጊዜም ግን ዲሱ ጥሩነቱን አያሳይም። ይሄ በሓዲስ ደረጃ ይታወቃል ማለት ነው። ሌላ ቦታ ላይ ደግሞ ምን አለ? ኢዛ ደለ አሓደኩም ሸይኣን የሚል ሓዲስ አለ። የነቢዩ ሓዲስ ነው ተብሎ ነው የሚወራው። አንድ ሰው መንገድ ላይ ይሄድ መንገድ ቢስት የሆነ ሜዳ ላይ አገር እየሄደ በግሩ እየሄደ መንገስቱ አቅጣጫ ቢስት አው አራደ ዐውነን ወይም የሚረዳው አካል ቢፈልግ ወሆ ቢአርድ ለይሰ ቢሃ አኒሱን ፈሊቁል። እንግዲህ እዚያ ምንም ጭር ያለ ሆኖበት የሚጠይቀው ጭርታው የሚያስወግድለት ሰው ካጣ ምን ይበል? ፈሊቁል ያ ኢባደላህ አዒኑኒ እናንተ የአላህ ባሪያዎች ወይ እገዙ ብሎ ይጣራ ይላል ሐዲሱ። قال الحيثمي رجال رجال ثقات على ضعف في بعضهم ታማኝ ናቸው፣ ከፊሎቹ ግን ضعيف ናቸው። ሐዲሱን ጥለውታል። ሌላ ቦታ ላይ ደግሞ እዚህ ተመሳሳይ አለና እነዚህን ሐዲስ በአጠቃላይ فهذه الروايات قد اجتمع فيها علل كثيرة ብዙ ችግር አለበት ሐዲሱ። አሻዕራዎች አብዛኛውን ጊዜ ሙተዋቲር እንጂ በሐዲስ አልአሐድ ሙተዋተር ያልደረሰ ሐዲስ ማስረጃ እናደርግም ብለው በአቂዳ ዙሪያ ከልክለው ነበረ፣ ግን ዝል ላይ ተቀብለዋል እነሱ ማለት ነው። እና ይህ ሐዲስ እነ ኢማሙ አቡ ዓሊ ወጦበራኒ ሚባሉት ዓሊሞች ማዕሩፍ ኢብኑ ሐሳን የሚባል ሰው አለበትና ይህዚ ሰነድ ላይ ዱዒፍ ነው ብለዋል። አቡ ሐቲም ሚባሉት ይህ ሰው ዱዒፍ ነው ብለዋል። ኢብኑ ዓዲም ሙንከሩ ሐዲስ ሐሪሱ

ሸሆቻቸውን ድረሱልኝ ቢባል ይቻላል። የእኛ ሸሆች ይረዳሉ፣ የሞቱትም ይረዳሉ፣ የበሰበሱትም ይረዳሉ። የትም ቦታ ይሁን የእኛ ሸሆች በጣም ቅርብ ናቸው እና ያ ረጃ ቢላ ወሱና ቢላህ አላህ ወንዶች እርዱ፣ እንርዱ የምንላቸው ይችላሉ ብለው በጫት ምርቃና እንደዚህ ያለውን ነገር እያቀረቡ ሰውን የሚያደናግሩ ሰዎች አሉ። ከእንደዚህ አለ ወልክፍክፍ ታለ ነገር ራሳችን ማጥራት አለብን። ሰላም አለይኩም ወረሕመቱላህ።